እንዴት ውላችኋል ክቡራን ተመልካቾቻችን ከቀኑ ስድስት ሰዓት ሆኗል ዛሬ እለቱ ሐሙስ ነው ዜና ኢትዮጵያ ከመላው ኢትዮጵያ ከዚህ ሰዓት ጀምሮ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ለሁለት ሰዓታት ያህል ከእናንተ ጋር ቆይታ ማድረጉን ይጀምራል በዜና ኢትዮጵያ ከስቱዲዮ የተሰናዱ ዘገባዎችን ጨምሮ ሪፖርተሮቻችን የተከታተሏቸውን ሁነቶች በቀጥታ ወደ አድማጭ ተመልካች እያደረሱም ይቀጥላሉ ሰላም ጌታቸው የግዘውና መታሰቢያ ደረጀ ዜና ኢትዮጵያን እየመራን አብራናችሁ ሁነን አብራችሁን ስላላችሁ ሁላችሁንም ከልብ ከወዲሁ እናመሰግናለን። አርእስተ ዜናዎቹ እናስቀድማለን። የሕዝብ ተወካዮች ምክር ቤት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢንና ሁለት አባላትን ሹመት አጸደቀ። በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ጥያቄያቸውን በሰላማዊ መንገድ እንዲፈቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪ አቀረበም። ኢትዮጵያ ባከናወነቻቸው ሪፎርሞችና በተፈጠረ ጠንካራ ግንኙነት ከዓለም አቀፍ የገንዘብ ለጋሾች በታሪክ ከፍተኛ የበጀት ድጋፍ ያገኘችው በ2017 በጀት ዓመት መሆኑን የገንዘብ ሚኒስትሩ አህመድ ሽዴ ተናገሩ። ከውጪ የመረጃ ምንጭ ደግሞ ኢራን የኒኩሌር ድርድሩ ካልተሳካና ከአሜሪካ ጋር ግጭት ውስጥ የምትገባ ከሆነ በአካባቢዋ የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት እንደምትፈጽም አስጠነቀቀች። እነዚህን አነሳን እንጂ ዜና ኢትዮጵያችን ሰፊ ጉዳዮችን እየዳሰሰ ነው። ከእናንተ ጋር ቆይታ የሚያደርገው ከዋናው ስቱዲዮ በተጨማሪ ቅድም ሲል እንደጠቆምናችሁ በተለያዩ አካባቢዎች ላይ ባልደረቦቻችን ሁነቶችን እየተከታተሉ ይገኛሉ። በቆይታችን እነሱም እየተቀላቀሉን ተጨማሪ መረጃዎችን ያጋሩናል። ዮሐንስ ፍስሀ በቀጥታ መስመራችን ላይ ይገኛል። የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን ሙስናን በመታገድ ረገድ የአመራሩ ሚና በሚል የምክክር መድረክ እያካሄደ ነው የሚገኘው። ይህንኑ የምክክር መድረክ እየተከታተለ ይገኛል። ከአዳማ በቀጥታ መስመራችን ላይ ተጨማሪ መረጃዎች ችን ወደ በኋላ ላይ ያጋራናል። አሊ ደደፈን በተመሳሳይ ከዚሁ ከአዲስ አበባ ለተጨማሪ መረጃዎች በቀጥታ መስመራችን ላይ ነው። በአዲስ አበባ ዩኒቨርሲቲ አዘጋጅነት የከፍተኛ ትምህርት ተቋማት የትምህርት ፖሊሲ ፎረም እየተካሄደ ነው የሚገኘው በዚህ ፎረም ላይ የተነሱ ዋና ጉዳዮችን ከሱ ጋር ደግሞ ቆየት ብለን እናነሳለን። ከዜና ኢትዮጵያ ጋር ናቸው ተመልካቾቻችን። ከሀገር ውስጥ ወደ ያዝ ናቸው አጫጭር ጉዳዮቻችን እናልፋለን። ኢትዮጵያ ባከናወነቻቸው ውጤታማ ሪፎርም እና በተፈጠረ ጠንካራ ግንኙነት በታሪክ ከፍተኛ የበጀት ድጋፍ ከዓለም አቀፍ የገንዘብ ለጋሾች ያገኘችው በ2017 በጀት ዓመት መሆኑን የገንዘብ ሚኒስትሩ አህመድ ሽዴ ተናገሩ። ሚኒስትሩ ይህን ያሉት በፌዴሬሽን ምክር ቤት የድጎማ በጀት ውይይት ላይ ተገኝተው በሶስት ቻናል ለክልሎች በሚተላለፉ የገንዘብ ድጋፍ ላይ ማብራሪያ በሰጡበት ወቅት ነው። አሁን ባለፉት አንድ ዓመት ዘንድሮ ማለት ነው ኢትዮጵያ ከፍተኛውን በታሪኳ የበጀት ሰፖርት ያገኘነው በዚህ ዓመት ነው፣ ትልቁ በታሪካችን በኢትዮጵያ ታሪክ ማለት ነው። አንደኛ አይ ኤም ኤፍ የሚሰጠውን ገንዘብ ለውጭ ምንዛሪ ብቻም ሳይሆን የተወሰነውን ለበጀት እንድንጠቀም ፈቀደልን። በዓለም ባንክ እስከ ሁለት ነጥብ አምስት ቢሊዮን ዶላር ሁለቱ ዲፒዎች አንድ ላይ ተደምሮ የበጀት ሰፖርት ያገኘንበት ወቅት ነው። ያገኘንበት በሁለት ምክንያት ነው። አንደኛው ሪፎርማችን ጠንካራ ስለሆነ ለሪፎርም ድጋፍ ስለሰጡን የሪፎርሙ አካል ሆኖ የሚታይ ነው። ሁለተኛው ደግሞ ፖለቲካሊ የተሻለ ግንኙነትና የተሻለ አገራዊ ወቅታዊ ሁኔታ በሰላም አንጻር ስላለ እና አጠቃላይ የኢትዮጵያ መንግስት ውጤታማ የሪፎርም ስራ፣ ጠንካራ ሰላም፣ ዘላቂነት ያለው አገረ መንግስት ግንባታ ላይ እያደረገ ባለው ጉዳይ ላይ የተሻለ መግባባትም ስላለ የዛ የእኛ ስራ ውጤት መሆኑን በደንብ መታየት አለበት ማለት ነው። ይሄ ደግሞ የሁላችንም የጋራ ውጤት ነው። ሪፖርተራችን ሞላ አለማየው እንደዘገበው ክልሎች ገቢ ማሳደግ ላይ መስራት እንዳለባቸው ሚኒስትሩ የገለጹ ሲሆን በፌዴራል የመሰረተ ልማት ፕሮጀክቶች ላይ ጥንቃቄና ሕግ እንደሚያስፈልግም ተናግረዋል። ገቢ መጨመር ላይ ክልሎች ሁሉም በጣም መስራት አለባቸው። እዚህ ላይ ገቢ ከፌዴራል መንግስት ማስጣል ሳይሆን የኢኮኖሚክ አክቲቪቲን ቡስቱ በማድረግ ገቢን ማሳደግ ላይ በጣም ብዙ መሰራት ያለበት ይመስለኛል። ሌላ በአንዳንድ ክልሎች አካባቢ የፌዴራል መሰረተ ልማት ፕሮጀክቶችን በከፍተኛ ደረጃ የሚያውቅ ተግባሮች የሚሰራሉ። የነዳጅ ዲፖ መሬቶች ጭምር አግሬሲቭሊ ታክስ የተደረጉን ያሉት። የቴሌኮም ኢንፍራስትራክቸር ያረፈባቸው መሬቶች ጭምር አግሬሲቭሊ ነው ታክስ የተደረገ ያለው። የመብራት ኃይል የተዘረጋበት ስቴሽን ያረፈበት መሬት ጭምር ክፍል የተባለ ነው ፌዴራል መንግስት። ይሄ አዋጅም ሊወጣ ይገባ ይገባለታል፣ ጥንቃቄም ይፈልጋል። አንዳንድ ክልሎች ማስፈጸም አግሬሲቭ ነው የሆኑ ያሉት በዛ ምክንያት አካውንት ጭምር የገቡ ገንዘብ ይወስዳሉ። ከነዳጅ ድርጅት ይወስዳሉ፣ ከኢትዮ ቴሌኮም ይወስዳሉ፣ ከመብራት ኃይል ይወስዳሉ፣ ከመብራት አገልግሎት ይወስዳሉ። ጥንቃቄ ይፈልጋል። ታክስ መሰብሰብ አለባችሁ፣ ትክክል ነው፣ መብታችሁ ነው። ግን የፌዴራል መንግስት መሰረተ ልማት ኩባንያዎችም ኤግዚስት አርጎ ኦፕሬት ሌላ መሬት የለም እኮ ያው በአገሪቷ መሬት ነው የሰራሉትና እዛ እዛ ላይም ጥንቃቄ የሚፈልግ ጉዳዮች ስላሉ ተጋግዘን የማክሮ ኢኮኖሚ ሪፎርማችንንም አሳክተን ፍትሀዊ ልማትንም በማረጋገጥ ብዙ መሰራት ይኖርብናል። ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። በቀጣይ ምዕራፎች ደግሞ ሪፖርተሮቻችን እየተከታተሏቸውን ሁነቶች በቀጥታ ወደኛ ኛ እያሻገሩ የሚቀጥሉበት ይሆናል። በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ትጥቃቸውን በሰላማዊ መንገድ እንዲፈቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪ አቅርበዋል። በባህር ዳር ከተማ እየተካሄደ የሚገኘው ሶስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ የሰላም ኮንፈረንስ የሁለተኛ ቀን ውሎ የከተማዋን ማህበረሰብ በማሳተፍ በአደባባይ ተካሂዷል። በሰላም ኮንፈረንሱ የሰላም ሚኒስትር ዴታው ዶክተር ሀይረዲን ተዘራን ጨምሮ የተለያዩ ከፍተኛ የሃይማኖት መሪዎችም ተገኝተዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን ሳሙኤል ወርቃየሁ ከባህር ዳር በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምንለሃል፣ በከተማዋ እየተካሄደ በሚገኘው የሰላም ኮንፈረንስ የዛሬ ውሎ ላይ ምን ሀሳቦች ተንጸባረቁ? አመሰግናለሁ። እንግዲህ ባህር ዳር ከተማ ትናንትና ዛሬ ሶስተኛውን ሀገር አቀፍ የሰላም ጉባኤ እያካሄደች ትገኛለች። በተለይም ደግሞ ከትናንትና በአዳራሽ ሲካሄድ ከቆየ ኮንፈረንስ ባሻገርም በዛሬ በሁለተኛው ቀን ማለት ነው የከተማዋን ማህበረሰብ ያሳተፈ የሰላም ኮንፈረንስ በአደባባይ ሲካሄድ ቆይቷል። በረፋዱ ሰዓት ማለት ነው። በዚህም እንግዲህ የከተማዋ ነዋሪዎችን ጨምሮ ከፍተኛ የተለያዩ የሃይማኖት መሪዎች እና እንዲሁም ሌሎችም ተገኝተዋል ማለት ነው። በዚህም በተለያዩ የተለያዩ መልእክቶች ሰላምን ማጽናት ላይ ትኩረት ያደረጉ የተለያዩ መልእክቶች ተንጸባርቀዋል። አብነትም በተለይም ደግሞ ሰላምን እንሻለን፣ ሰላምን ማጽናት እንሻለን፣ በዚህ ረገድ ደግሞ የሃይማኖት ተቋማት ሚና ከፍተኛ ነው የሚል የተለያዩ መልእክቶችን የከተማዋ ነዋሪዎች አንጸባርቀው ነበር፣ በዛሬው ዕለት ወደ አደባባይ የወጡት ማለት ነው። በዚህም የተለያዩ መልእክቶችን በተለይ በተለያዩ ሃይማኖት መሪዎች በኩልም ተንጸባርቀዋል። አብነትም በሀገር አቀፉ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለም የተለያዩ መልእክቶች ሰዎችን አስተላልፈው ነበር። በተለይም እንግዲህ የሃይማኖት ተቋማት ስለ ሰላም ስለ መቻቻልና ስለ አንድነት ያስተምራሉ። ሁሉም እምነቶችም ደግሞ ሰላምን ይሰብካሉ። ነገር ግን ከዚህ ባሻገር ወጣ ባለመልኩ በተለይ ከቅርብ ዓመታት ወዲህ በተለያዩ የሀገራችን አካባቢዎች ታጥቀው በጫካ በሚንቀሳቀሱ ኃይሎች በሚፈጠር ሽኩቻ በተለይ ማህበረሰቡ ተጎጂ እያደረገ ይገኛል። በዚህም ህይወት እስከ መጥፋት ድረስ እየደረሰ ይገኛል ብለዋል። በዚህም በተለይም ደግሞ ይህንን ለማስቆም እንግዲህ በርካታ ጥሪዎች እየቀረቡ ይገኛሉ በዚህ ረገድ እንግዲህ የሃይማኖት ተቋማት መሪዎችና ተቋማቱ በተለይም ጥሪ ከማስተላለፍ ጀምሮ ስለ ሰላም በመስበክ ጥረት እያደረጉ ይገኛሉ። በመሆኑም ይህን ጥረታችንን አጠናክረን ልንቀጥል ይገባል ብለዋል። በተለይ በአማራ ክልል የሚንቀሳቀሱ የታጠቁ ኃይሎችን በዚህ ረገድ በተለይም ደግሞ ችግሮቻቸውን በሰላማዊ መንገድ እንዲፈቱም በተለይ ጉባኤው ጥሪ ያቀረበበት መድረክ ነበር፣ የዛሬው ኮንፈረንስ ማለት ነው። ከዚህ ባሻገርም የሰላም ሚኒስትር ዴታው ዶክተር ከይረዲን ተዘራም ተገኝተው ነበር ስለ አስፈላጊነት እንግዲህ ለማህበረሰቡ አብራርተዋል። በተለይ እንግዲህ አያቶቻችን፣ ቅድመ አያቶቻችን ሀገርን እንዳስረከቡን ሁሉ እኛም በተለይም ደግሞ ከመፍረስና ና ከብጥብጥና ከግጭቶች በማስቆም እኛም እንግዲህ ሀገርን ልናስቀጥል ይገባል። በዚህ ረገድ ደግሞ የሃይማኖት ተቋማት ሚና ከፍተኛ ነው። የሃይማኖት መሪዎች ሚና ከፍተኛ ነው ብለዋል። በዚህም ወጣቶችን በመምከር እንዲሁም ደግሞ ታላቆችንን በመገሰጽ ከመሳሪያ ይልቅ ወደ መመካከር፣ ወደ ውይይት የምንመጣበትን መንገድ በማመቻቸትና አስታራቂ ሀሳቦችን በማምጣት ረገድ የሃይማኖት ተቋማትና መሪዎች ተሽከርካሪዎች ሚናቸውን ሊወጡ እንደሚገባ የተላለፈበት ቀን ነበር፣ እንግዲህ የዛሬው መድረክ ማለት ነው። ከዚህ ባሻገርም የተለያዩ የእምነቱ አባቶችም የተለያዩ መልዕክቶችን ስለ ሰላም የተለያዩ መልዕክቶችን አስተላልፈዋል። ያው ለመዘርዘር በርካታ የሃይማኖት መሪዎች ናቸው እንግዲህ በዚህ መድረክ ላይ የተለያዩ መልዕክቶችን ያስተላለፉት። እንግዲህ በባህር ዳር ከተማ ትናንትና ዛሬ ሲካሄድ የነበረው ሶስተኛው የሀገር አቀፍ የሃይማኖት ተቋማት ጉባኤም ከደቂቃዎች በፊት እንግዲህ ተጠናቋል ማለት ነው። በተለይም እንግዲህ ቀጣዩን የሚረከበው ደግሞ የሀረሪ ክልል ሆኖ እንግዲህ የሰላም ዋንጫውን ተረክቧል ማለት ነው። የሀረሪ ክልል ደግሞ ቀጣዩን አራተኛውን የሰላም ኮንፈረንስ ከሐምሌ ወር መጨረሻ የሚያካሂድ ይሆናል። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል በቀታ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ከሪፖርተሮቻችን ጋር መረጃዎችን እየተጋራ ነው። አሁንም እንቀጥላለን። ዘላቂ የልማት ግቦችን ለማረጋገጥ የትምህርት ተቋማት ሚና ከፍተኛ መሆኑን የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ ገለጹ። የትምህርት ጥራት ለዘላቂ እድገትና ልማት በሚል መሪ ሐሳብ በአዲስ አበባ ዩኒቨርሲቲ አዘጋጅነት የከፍተኛ ትምህርት ተቋማት የትምህርት ፖሊሲ ፎረም እየተካሄደ ይገኛል። ይህንኑ ጉዳይ የተከታተለ የሚገኘው ባልደረባችን አሊ ደደፈ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አሊ እንዴት ለሀል? የትምህርት ተቋማት የፋይናንስ እጥረትን ለመፍታት የተቀመጠው የመፍትሄ አቅጣጫ ምንድነው? አጠቃላይ ዛሬ በነበረው መድረክ ላይ የተነሱ ጉዳዮች ምንድን ናቸው? አመሰግናለሁ መታሰቢያ። እንግዲህ በአዲስ አበባ ዩኒቨርሲቲ አዘጋጅነት ነው ይህ ትምህርት ጥራት ላይ ያተኮረ መድረክ በአዲስ አበባ ዩኒቨርሲቲ እየተካሄደ የሚገኘው ማለት ነው። የትምህርት ጥራትን ለማረጋገጥ እንግዲህ ባለፉት ዓመታት ከፍተኛ ስራዎች ተሰርተዋል። በዚህ ስራዎችም እንግዲህ የታዩ ድክመቶችንም በሚቀጥሉት አምስት ዓመታት ለመፍታት ነው ይህ መድረክ በዋናነት ያተኮረ ማለት ነው። የከፍተኛ ትምህርት ተቋማት የፋይናንስ እጥረት አላቸው። ይሄንኑ ለመፍታት ደግሞ ከመንግስት በጀት ከሚበጀተው ጎን ለጎን ከተለያዩ አጋር ድርጅቶች ጋር የከፍተኛ ትምህርት ተቋማት መስራት እንዳለባቸው ነው የተ ጠቆመው ማለት ነው። በመድረኩ ላይ እንግዲህ ከአጠገቤ አንድ እንግዳ አሉ። ከእሳቸው ጋር ተዋውቀን እስቲ ያለውን የመድረኩን ይዘት ይገልጹልናሉ። አመሰግናለሁ። እስቲ እንተዋውቅና። አመሰግናለሁ። የቆያለም እባላለሁ በአዲስ አበባ ዩኒቨርሲቲ የትምህርትና ቋንቋዎች ተቋም ኤግዚኪቲቭ ዲን ነው። አጠቃላይ የመድረኩ ሁኔታ እስቲ ምን ይመስላል ለተመልካቾቻችን ይግለጹልን። አመሰግናለሁ። በድጋሚ ይሄ መድረክ በትብብር የተዘጋጀ ነው፣ በአዲስ አበባ ዩኒቨርሲቲ ውስጥ ባሉ የትምህርትና ቋንቋዎች ጥናት ኮሌጅ እና የዘላቂ ልማት ማዕከል በማህበራዊ ሳይንስ ኮሌጅ ስር ያለ በትብብር የተዘጋጀ ነው። የሚያተኩረውም እንግዲህ የዘላቂ ልማት ግቦች የሚባሉ አሉ 17 የሚደርሱ ከነዛ መካከል አንደኛው ወይም አራተኛው ግብ የትምህርት ጥራትና ፍትሐዊነት ላይ ያተኩራል። ስለዚህ ባለፉት ዓመታት ኢትዮጵያ የትምህርት ጥራትን አቅርቦትን፣ ፍትሐዊነትን በማሳካት ረገድ የት ደረጃ ላይ ነው ያለችው? ምን ስኬቶች ነበሩ? እንዲሁም ደግሞ ምን ችግሮች ነበሩ? በሚቀሩት የልማት ግቡ የተባበሩት መንግስታት የልማት ግብ የሚያጠቃለለው በ ሀያ ሰላሳ ነው፣ በፈረንጆች አቆጣጠር። ስለዚህ የሚቀሩት አምስት አመታት ናቸው። በአምስቱ አመታት ውስጥ ምን ነገሮችን ብንሰራ የተሻለ ስኬት ልናስመዘግብ እንችላለን የሚል የመፍትሄ ሀሳብ ለማመንጨት ያተኮረ ውይይት ነው። ተሳታፊዎቹ ከተለያየ ዘርፍ የተውጣጡ ናቸው። ተመራማሪዎችና ምሁራን አሉ። ከመንግስት መስሪያ ቤት የተሳተፉ አሉ። የፖሊሲ ሜከርስ ከአለም አቀፍ ረዳት ድርጅቶች ትምህርት ላይ አተኩረው የሚሰሩ ረዳት ድርጅቶችም አሉ። ስለዚህ ዘርፈ ብዙ ምሁራን፣ የድህረ ምረቃ ተማሪዎች፣ የመንግስት አካላት እንዲሁም ደግሞ የሙያ ማህበራት ጭምር የተሳተፉበት የውይይት መድረክ ነው ማለት ነው። አመሰግናለሁ። እንግዲህ፣ ተመልካቾቻችን በሚቀጥለው የዜና ወዳችን ደግሞ ያሉትን የቀሩትን ጉዳዮች ወደ እናንተ የምናደርስ ይሆናል። አመሰግናለሁ። አሊኛም እናመሰግናለን። መልካም ጊዜ። ሙስናን በመታገል ረገድ የአመራሩ ድርሻ የማይተካ መሆኑን የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አብደላው ጋቴ ገለጹ። የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን ሙስናን በመታገል ረገድ የአመራሩ ሚና በሚል መሪ ቃል ከሚመለከታቸው ባለድርሻ አካላት ጋር በአዳማ ምክክር እያካሄደ ይገኛል። ይህንን የምክክር መድረክ እየተከታተለ የሚገኘው ደግሞ ሪፖርተራችን ዮሐንስ ፍስሃ ነው። ተጨማሪ መረጃዎችን ሊያጋራን ዮሐንስ በቀጥታ መስመራችን ላይ ነው የሚገኘው። ዮሐንስ፣ እንደምን ውለሃል? ሙስናን በመታገል ረገድ በተለይ ከአመራሩ በዚህ መድረክ ምን ይጠበቃል ተባለ። አመሰግናለሁ ጌታቸው። እንግዲህ ሙስና ከኢትዮጵያ አልፎ ከአፍሪካም አልፎ ዓለም አቀፍ ስጋት ነው። እንዲሁ የዓለም ባንክን መረጃ ለመመልከት ብንሞክር በዓመት ወደ 3.2 ትሪሊዮን ዶላር በሙስና መልክ ከዓለም ሀብት ላይ እንደሚባክን አስታውቋል። ከዚህ መካከል ወደ 88 ቢሊዮን የሚሆነው አፍሪካ ውስጥ ነው በሙስና ሀብት የሚባክ ነውና ይሄንን ስንመለከት እንግዲህ ምን ያህል ከኢትዮጵያ አልፎ የዓለም ስጋት እንደሆነ ሙስና ማንሳት እንችላለን። ይሄ ወደ 3.2 ትሪሊዮን የሚሆነው ዶላር ወደ ሌላ ወደ ህዝብ ኢንቨስትመንት ገብቶ ቢሆን ብዙ ዓለም ላይ ለውጦች ልንመለከት እንችላለን። ስለዚህ ይህ ችግር ከዓለም አልፎ ከኢትዮጵያ አልፎ የዓለም ስጋት እንደሆነ የዓለም ባንክ ያወጣው መረጃን ለዋቢነት መጥቀሳችን ልክ ይሆናል። በዛሬው ዕለት የኦሮሚያ ጸረ ሙስና ስነ ምግባርና ጸረ ሙስና ኮሚሽን በዋናነት አመራሩ የሙስናን በመታገድ ረገድ ምን ሚና ሊጫወት ይገባል ሚለው ዙሪያ ከባለድርሻ አካላቱ ጋር በዚህ በአዳማ ገልማ ባገዳ እየመከረ ነው የሚገኘው። የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽነሩ አብደላ ኡጋቴ በዋናነት አመራሩ እዚህ ላይ ትኩረት አድርጎ ማይሰራ ከሆነ ሙስናን በመታገል ረገድ የሚጠበቀውን ውጤት ማምጣት አንችልም ሲሉ ተናግሯል የኦሮሞ ህዝብ እንደ ህዝብ ሙስናን የሚጠይፍበት ወይም ሙስናን የሚታገልበት ሀገር በቀል እውቀት አለው። ይህንን በዋናነት ተጠቅመን ለውጥ ልናመጣ ይገባልም ሲሉ በመድረኩ ንግግር አድርገዋል። ከዚያ ባለፈ አመራሩ የሚናን የመሪነት ሚና ዜና በመጫወት ይህንን በመከላከል ረገድ ከታች ጀምሮ እስከ ላይ ያለው አመራር በቁርጠኝነት ሊሰራም እንደሚገባ ነው ያነሱት። የኦሮሚያ ክልል ስነምግባርና ምግባርና ጽረ ሙስና ኮሚሽን ሙስናን በመታገድ ረገድ በተያዘው በጀት ዓመት ውጤታማ ስራዎች የሰራ ቢሆንም ነገር ግን አመርቂ የሚባል ስራ አልተሰራም ብለዋል። በቀጣይም ብዙ የቤት ስራዎች ይጠብቁናል ሲሉ የተናገሩት ይህ የምክክር መድረክ እንግዲህ ለሁለት ቀናት የሚቀጥል ይሆናል። በሁለት ቀናቱ ምክክር መድረክም ለአመራሮች ስልጠና እንደሚሰጥ ነው ኮሚሽነሩ የተናገሩት። ያለኝ መረጃ ይሄ ነው ጌታቸው ዮሐንስ በቀጥታ መስመራችን ላይ ገብተ ላደረስከን መረጃ ክለብ እናመሰግናለን። መልካም ቀን። የህዝብ ተወካዮች ምክር ቤት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢን እንዲሁም ሁለት አባላትን ሹመት አጸደቀ። ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን ሰላሳ ስድስተኛ መደበኛ ስብሰባ የተለያዩ ረቂቅ አዋጆችን መርምሮ አጽድቋል። የኢትዮጵያ የውጭ ሀገር የስራ ስምሪትን በተመለከተ የቀረበን ረቂቅ አዋጅ የምክር ቤቱ አባላት ባቀረቡት ሀሳብ መሰረት ምክር ቤቱ ለሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ መርቷል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታጋራን ባልደረባችን ሀምራዊት ብርሃኑ በቀጥታ መስመራችን ላይ ትገኛለች። ሀምራዊት እንዴት ውለሻል? ምክር ቤቱ በዛሬ ውሎ በቀረቡት ረቂቅ አዋጆች ላይ ምን አይነት ጉዳዮችን አነሳ? አመሰግናለሁ መታሰቢያ። እንግዲህ ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን ሰላሳ ስድስተኛ መደበኛ ስብሰባውን በማጽደቅ የጀመረ ሲሆን እንግዲህ ሌሎች ረቂቅ አዋጆችንም በማጽደቅና እንደዚሁም ደግሞ ለሚመለከታቸው ቋሚ ኮሚቴዎች እንደዚሁ ሰነዶችን መርቷል ማለት ነው። ሌሎች ረቂቅ አዋጆችን እንግዲህ የመጀመሪያው ረቂቅ አዋጅ ያጸደቀው የኢትዮጵያ ብሔራዊ ምርጫ ቦርድ አባላ ምክትል ሰብሳቢውንና እንደዚሁም አባላትን ሹመት በማጽደቅ ነው። እንግዲህ እነዚህ ምክትል ሰብሳቢና ና እንደዚሁም ደግሞ አባላት በቀጣይ ለሚካሄደው ምርጫ ስራዎችን ይሰራሉ፣ እንደዚሁም ደግሞ ምርጫን ወደ ላቀ ደረጃ ያሻግራሉ የሚላቸው ነው። እንግዲህ ሹመት የሰጠው እንግዲህ በምክትል ሰብሳቢነት አቶ ተስፋዬ ነዋይን ሹመት አጽደ ተጠብቋል። እንደዚሁም ደግሞ ሁለት አባላት ሁለት አባላትን ተክሊት ይምሰልን፣ እና እንደዚሁም ደግሞ ወይዘሮ ነሲብ አሊን እንደዚሁም በአባልነት ሹመትን የሰጠነው ማለት ነው። ለእነዚህ ተሸዋሚዎች ደግሞ በምክር ቤቱ ቃለ መሃላ እንዲፈጽሙ የተደረገበት ውሎ ነው። እንግዲህ ዛሬ የተደረገው ሌላኛው የታየው ጉዳይ ና የረቂቅ አዋጅ የተመራው የኢትዮጵያ የውጭ ጉዳይ የውጭ ሀገር የስራ ስምሪት በተመለከተ ነው። እንግዲህ ይህንን ረቂቅ አዋጅ ለሚመለከተው ቋሚ ኮሚቴ ነው የተመራው ማለት ነው። ይህም ለሰው ሀብትና ልማት የስራ ስምሪትና ቴክኖሎጂ ቋሚ ጉዳዮች ቋሚ ኮሚቴ ነው የተመራው። እንግዲህ ይህ በተለይ እነዚህ የምክር ቤት አባላት የተለያዩ ሀሳቦችን ያነሱበት ነው ማለት ነው። በተለይም ይህ በፊቱ የረቂቅ አዋጅ የታዩ ክፍተቶችን፣ አሰራሮችን እንደዚሁም ደግሞ የአዋጅ ክፍተቶችን መርምሮ አዲስ አዋጅ የተዘጋጀበት አዋጅ ነው። እንግዲህ ይህ አዋጅ ደግሞ በፊቱ ያሉ ክስተቶችን አሁን ደግሞ በተለይ የቤት ሰራተኞች ላይ ወደ ውጭ የሚሄዱ የቤት ሰራተኞች ላይ ያተኮረ ነው። ይህ የአዲሱ ረቂቃዎች አሁን ደግሞ የሚማሩ ወይም ደግሞ ከዩኒቨርሲቲ የሚወጡ ተማሪዎችን በተለያዩ ዘርፎች የተሰማሩትን እነሱንም ወደ ውጭ ለማሰማራት ይህ ረቂቃዎች የራሱ ዋና ጉዳይ አድርጎ ማየት አለበት የሚል ነው ያነሱት። ሌላኛው ደግሞ ወደ ውጭ ለስራ የሚሄዱ ዜጎች የቴክኖሎጂ እንደዚሁም ደግሞ የትምህርት ደረጃቸው ከፍ ያለ የላቀ ሊሆን ሊገባ እንደሚችል ምክንያቱም ከሚመጣባቸው ችግርና ከሚደርስባቸው እንደዚሁም ደግሞ ውላቸውንም ከመረዳት አንጻር ያንን እውቀት ሊኖራቸው እንደግም ይገባና ሌሎች ሀሳቦችም የተነሳበት ነው ማለት ነው። ሌላኛው የተነሳው አዋጅ ደግሞ የእጽዋት ጥበቃና እንደዚሁም ደግሞ የኳራንታይን ረቂቅ አዋጅ ነው። ይህ ደግሞ በተለይ ከውጭ ሀገር የሚገቡ እነዚህ እጽዋቶችና ዘሮችን መቆጣጠር ይገባል እንደ እምቦጭ ያሉ ወደ ሀገራችን የገቡ ናቸው ሌሎች አደጋዎችም እንዳይጋረጡብን በዚህ ላይ እንግዲህ ይህ ረቂቅ አዋጅ ቁጥጥር ሊያደርግ ይገባል ብለው ለግብርና ጉዳዮች ቋሚ ኮሚቴ የተመራበት ነው ማለት ነው አመሰግናለን እናመሰግናለን ሀምራዊት መልካም ጊዜ የኢትዮጵያ እና የኢትዮጵያ አፍቃሪ ናቸው። የምን ድንጋይ ነው የሚንከባለለው ብዬ ጠየኳቸው። የሚሸኝ ይሄ መኪና ይባላል አሉ። የምትኮሩባት ሀገር ነች፣ እጅ የምታፈርባት ሀገር አይደለችም። ግብፅ የተመረተ ብርቱካን በኔ ውሃ መልሰን እኛ እንገዛለን። በብሔር ተተለያየን፣ ሁላችንም ጣጥሎ ያቃጥለናል። እንድንጣላ ሲፈልጉን አለመጣላት ምርጫ መሆን ይችላል። ከጥንት ጀምሮ የቀይ ባህር ንጉሶች በመባል ነው የምንታወቀው። ከሌሊቱ አምስት ሰዓት ይሆናል መጥቶ አንኳኩና አንጠርጥለው ማዕከላዊ ወሰዱኝ። ዜና ኢትዮጵያ እንደቀጠለ ነው። ከውጭ መረጃ ምንጭ ወዳገኘ ናቸው የተመራረጡ አጫጭር ዘገባዎችን እናልፋለን። ቻይና እና አሜሪካ በንግድ ዘርፍ በትብብር ለመስራት ለሁለተኛ ጊዜ መስማማታቸው ተገለጸ። ሁለቱ ሀገራት ከዚህ ቀደም በትብብር ለመስራት የተደረሰበትን ስምምነት ወደ ተግባር ለመቀየር የሚያስችል ስምምነት ላይ የደረሱት በእንግሊዝ ሀገር ለንደን ከተማ ውስጥ ነበረ። የአሜሪካው ፕሬዚደንት ዶናልድ ትራምፕ እንዳሉት በስምምነቱ መሰረት ቻይናውያን ተማሪዎች በአሜሪካ ኮሌጆች የትምህርት እድል የሚያገኙ ሲሆን፣ ቻይና ደግሞ በብዛት የማይገኙ የብረት አይነቶችን ወደ አሜሪካም ትልካለች ብለዋል። የቻይናው ፕሬዚደንት ሺ ጂንፒንግ አሁን ላይ ቻይናና አሜሪካ በንግድ ዘርፍ ተፈጥሮ የነበረውን አለመግባባት በውይይት ለመፍታት እየሰሩ መሆኑን ማለታቸውን የዘገበው ቢቢሲ ነው። ደቡብ ኮሪያ በሰሜን ኮሪያ ላይ በድምጽ ማጉያዎች ታካሄድ የነበረውን የፕሮፓጋንዳ ዘመቻ ማቆሟን አስታወቀች። የፕሮፓጋንዳ ዘመቻውን ያቆመችው ደግሞ በሁለቱ ሀገራት መካከል መተማመንን ለመፍጠር ስለመሆኑ ነው የተገለጸው። ደቡብ ኮሪያ ይህንን እርምጃ የወሰደችው በሀገሪቱ ፕሬዚዳንታዊ ምርጫ ተካሂዶ ሊጂ ማዮንግ ከተመረጡ በኋላ ነው። አዲሱ ፕሬዚዳንት በቀጣይ የሁለቱ ጎረቤት ሀገራት ትብብር እየተጠናከረ ይሄዳል የሚል እምነት እንዳላቸው መግለጻቸውን የዘገበው ቢቢሲ ነው። ኢራን የኒውክሌር ድርድሩ ካልተሳካና አሜሪካ ጋር ግጭት ውስጥ የምትገባ ከሆነ በአካባቢዋ የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት እንደምትፈጽም አስጠነቀቀች። የኢራን መከላከያ ሚኒስትር አዚዝ ናስር ዛዴህ እንደገለጹት ከአሜሪካ በኩል ጸብ አጫሪ ድርጊቶች ከተስተዋሉ በሌሎች ሀገራት የሚገኙ የአሜሪካ ጦር ሰፈሮችን ሀገራቸው እንደምትመታም ገልጸዋል። አሜሪካና ኢራን በኒውክሌር ማበልጸግ ጉዳይ ውዝግብ ውስጥ መግባታቸው የተገለጸ ሲሆን ስድስተኛው ዙር ድርድር በዚህ ሳምንት መጨረሻ ይደረጋል ተብሎም